በሌላ መልኩ ህዝበ ውሳኔ ለትግራይ አነስ ቢያሸንፉም ቢሸነፉም ባለው ውጤቶች ናቸው አሁን በሚዲያ በማህበራዊ ሚዲያ እንደምታዩት ከአንድ ሚሊዮን በላይ ከወልቃይት ጠገዴ ተፈናቅሎብናል እያሉ አድቨርት እያደረጉ ነው ያ ማለት ለምን መሰላችሁ ነገ ተደራድረን የወልቃይት ጠገዴ ጉዳይ በሪፈረንደም ነው የሚያልቀው ከተባለ ይሄ አንድ ሚሊዮን ህዝብ ድምፅ እንዲሰጥ ማለት ነው አንዳንዱ ፖለቲከኛ ነ ባይ አንተ ይቀላል እኮ ነው፣ ምን ችግር አለው? ይሄ እኮ ብናደርገው እኮ ችግር የለውም የሚሉን ሰዎች ስላሉ በገዛ የራሳችን ወንድሞች ማለት ነው። ይሄ ማታለያ ነው። እነዚህ ሰዎች ከአንድ ሚሊዮን በላይ ወልቃይት መጥተው ኖሩ ማለት ደግሞ ተመልሰን ለሌላ ጥፋት ራሳችንን አሳልፈን እንደ መስጠት ይቆጠራል። የትግራይ ኢሊቶች የሚያስቡት ይህን ሀይል መጥተው ከሰፈረ እንደራጃለን እንደ አዲስ ሌላ ጥያቄ እናመጣለን። ሌላ ከተወሰኑ ዓመቶች በኋላ የትግራይ አካል ማድረግ እንችላለን። አማራ አይኑ እያየ ጥባጥቤን እንጫወትበታለን ብለው ያስባል። ከዚህ አንጻር የወልቃይ ጠገዴ የአማራ ማነት አስመላች ኮሚቴ ባቅልኦት ይህን ውሳኔ ይቃወማል ማለት